እዚህ ኦሮሚያ አሁን በሙዝ ምርት ሙዝ የዚህ አካባቢ ላይ ብዙም የተለመደም ያልነበረው አሁን ደቡብ ላይ እኔ የተወለድኩበት አካባቢ ሙዝ አካባቢ ነው የተወለድኩት። ከልጅነት ጀምሮ በደንብ አቋሉ አርባ ምንጭ አካባቢ ያለው ማለት ነው። ይሄ እንዲዚህ ተስፋፍቶ ዝርያዎቹን አምጥቶ በቲሹ ካልቸር አባዝቶ አሁን የተባዛው በቅሎ ከዛ ደግሞ ሳከሮቹን እየነቀሉ ሌላ ጋ እያባዙ የወሰዱ በጣም እጅግ የሚያበረታታ ከዚህ ተነስቶ ወደ ውጭ ኤክስፖርት ማድረግ ሙዝ ተጀምሯል። ስለዚህ ተስፋው በጣም ትልቅ ነው። ፓፓዬ ያየነው ቅድም ያየነው ፓፓዬ የእስራኤል ዝርያ ነው መጥቶ በሰባት ወር ውስጥ ደርሶ ይህን ያክል ምርታማ መሆን ችሏል። ስለዚህ ገጠሩን ትራንስፎርም ለማድረግ እየተሰራ ያለው ስራ እጅግ ተስፋ የሚሰጥ እጅግ አበረታች ነው። ሁላችንም ከዚህ ተሞክሮ ይሄ በየክልሉም የተሰራ ያለ በተለያየ መንገድ የተሰራ ያለ ስራ እንዳለ እናውቃለን። የተሻለውን ተሞክሮ የወሰድን ሁሉም ጋር ይህን ማዳረስ ከቻል የሀገራችን ብልጽግና በአጠረ ጊዜ ውስጥ እውን የማናደርግበት አንድ ምክንያት የለም ለማለት ነው።